ሆን ምን ልታደርግ ነው እንደዚህ? ሄድፎኗን አገጭ አድጋ የመጣችሁ ልትልኝ ትችላላችሁ። ሆስፒታል ስትሄጂ ምጥሽ ላይ የሚያግዙሽ እቃዎችን ነው ዛሬ ይዤልሽ እንዳለ የመጣሁት። ህፃኑ ጡጦ ምናምን ምናምን እንዳለ ሆኖ ለአንቺ ደግሞ ለምጥ የሚረዱሽ ነገሮችን ነው ይዤልሽ የመጣሁትኝ። ምን ያስፈልግሻል? የውሃ ማሞቂያ አሁን አሁን እዛው ላይ ተሰክተው ማለትም አስር የሚያሞቅልሽ ሰው አይኖርም፣ እዚህ ውስጥ ቶሎ ሊቀዘቅዝብሽ ይችላል እና ኦልሬዲ አሉ አሁን ዘመናዊዎቹ። እሱ እዚህ ወገብሽ ላይ መጀመሪያ ኤርሊ ሌበር አካባቢ ሆድሽ አቅዳ ሆድሽ ላይ ታደርጊና ከዛ በኋላ ወገብሽ ላይ የምታደርጊ ይረዳሻል። ይሄ ሄድፎን ደግሞ እያልሽ ከሞገድሽ ጋር አንድ ላይ የምትየው ለስላሳ ሙዚቃዎች ወይም መዝሙር ወይም እንደ የሃይማኖታችሁ ወይንም ሂፕኖበርዚንግም ሊሆን ይችላል። ዩ አር ስትሮንግ ጠንካራ ነሽ አንቺ ይሄንን ማድረግ ትችያለሽ የሚል ራሳችሁ ቀርታችሁ እንደዛ ማድረግ ለስለስ ያለ ነገር ትችላላችሁ። ከዛ በኋላ ይቺ ሙሽጥ ሁልጊዜም እንዳትረሳ ሙሽጥሽን ይዘሽ ትሄጃለሽ። ማሞቂያሽን ውሃ ውሃ ግዴታ ነው። ይሄ ውሃ ብላችሁ አስቡት። ይሄ ቀይ ስር ነው ለእኔ ለጊዜው ውሃ በጣም አስፈላጊ ነው። ለቲሾዎቻችን ለኮንትራክሽኑ ውሃ በጣም ይጠቅምሻል። ውሃሽን ይዘሽ ውሃሽን እየተጎነጨሽ ሬድራስ ቤዲ ሊፍቲንግ ካለ እሷን ከውሃሽ ጋር አንድ ላይ አድርገሽ እሱን እየጠጣሽ ሌላው ምንድን ነው የሚያስፈልግሽ? ዮጋ ቦል ግዴታ ነው። ዮጋ ቦልሽ ላይ የተለያዩ እንቅስቃሴዎችን እያደረግሽ ቀስ እያልሽ ውሃሽን እየተጎነጨሽ ለምጥሽ የሚረዱ ነገሮች እነዚህ ግዴታ አስፈላጊ ናቸው ማለት ነው። ሐኪም ቤት ስትሄጂ ይህንን ይዘሽ ሂጂ። ለመደው ሬድ ራስ ቤሪ ሊፍቲና፣ የጡት ወተት የሚያበዛውን እንገሪያ ራስዎችን ሻይ መግዛት እንዳትረሱ። ወዳችኋለሁ። አመሰግናለሁ።